እዚህ ቤት በሺህ ብር ቻሌንጅ ሰርፕራይዝ የምናረጋት አንድ አለች ኦቲስቲክ ልጅ አለች። በጣም ያሳዝናል። በሰላሳ ደቂቃ ውስጥ 30 ሺህ ብር ቻሌንጅ ቲክቶክ ላይ ሬዝ አድርገን አስደስተናት እንወጣለን። አብራችሁን ግቡ። ተናይስትልም ሰላም። በስማ ነው ነው ሰላም ናችሁ? እንዲ መክሊት ጋዲሳ መክሊት ማልበልስ እሷ መክሊት አዲስ የኔ ፍቅር መክሊት ያለባት የጤና እክል ምንድን ነው? ኦቲሚዚን ነው ያሉኝ። እሺ፣ ኦቲስቲክ ነች። ትንሽ የምግብ ማነሱን ያሳያል ነው የምልህ። እሺ። እና ያው ክትትል ላይ ናት ያለችው። የምግብ ማነስ ማለት ነው ትንሽ ምግብ ያንሳታል ቫይታሚኖች ምናምን። ይሄ ቤት የማን ነው? ተከራይቼ ነው። ስንት ነው ያው አራት ሺ ነው። ሶስት ሺ ምንም ሲሰጠው ሰውዬ መልካም ሰው ስለሆነ ይቀበለኛል። መተዳደሪያ ምንድን ነው? እሷን ከወለድኩ ምንም መተዳደሪያ የለኝም። እሱ ጥሎኝ ከሄደ በኋላ ምንም ጥሎ ሄደ፣ አለ ቤት። እሺ እንዲህ መሆኗን ሳይ ደህና ዋሉ እንኳን አላለም። ጥሎ ሲሄድ ማለት ነው። አያት፣ በእሱ እጅ ነበረ የምንተዳደረው፣ በእሱ ነበረ የምንኖረው። እሱ ከሄደ በኋላ ከፍተኛ ችግር ላይ ወደ ልመና ነው የገባሁት። ጓደኞች አሉኝ፣ እነሱ ከነገር ብዙ ዋጋ የሚከፍሉት ማለት ነው። ለሌት አስራ አንድ ሰዓት ተነስቼ ሃይላንድ ለቀማለው ከሃይላንድ ለቅሜ ለሳስ ስመጣ ልጅ ወደ ትምህርት ቤት ሄዳል። እሷን ይዝልኛል ማለት ነው። እሺ ከዛ በኋላ ከእሷ ጋር ነው የምውለው። ሳይበላ ራሱ ትል ልጅ ትምህርት ቤት የሚሄድበት ቀን አለ። ብዙ ጊዜ ምግብ ነው በቃ በጣም ይቸግረኝ። ቤት ክራይ፣ እነሱን እያስቸገርኩ ኖሯቸው ራቹ አይደለም ከፍሉልኝ፣ ከልጆቻቸው ላይ አንስቶ ነው እውነቴን ነው። በጣም ለመናገር ይከብዳል ያው ይኸውት እግዚአብሔር ነው የሰጠኝ። እኔ ባለቤቴ አላሰብኩትም ጥሎኝ ይሄዳል። አምሮዬ አላሰበም። እውነቴ ነው። አምሮ ያማል። ብቻ የተናገረው ቃላት ያማል። በሽተኛ ሽን ያመጣሽው አንቺ ነሽ አሳድጊያት ነው ነውያለ የሰራት እግዚአብሔር ነው እኔ አይደለም። ሰላማዊ ሳይሆን ስሜ ዛሬ የበሽተኛ እናት ናት ተብዬ ነው የሚጠራው በሰፈር ማለት ነው። ከብዳል እኔም ሳድግ በጉድፈቻ ነው ያደኩት። አሁን ምንም ቤተሰብ የለኝም። ቤተሰብ እንግዲህ የኢትዮጵያ ሕዝብ ነው። ሁሌ ያመኛል፣ ሳስባት፣ ስለሷ ማለት ነው። አንድ ቀን ቢተኛ ከባድ ነው በጣም ያሳለፍሻቸው ማትረሻቸው ከባድ ቀኖች እስኪ በጣም ከባድ ቀኖች ብዬ የማስበው ከባድ ነው። በእርግጥ ያሳለፍኩት ለአራት ዓመታት ግን የሶስት ወር ጻል ልጆና ያው አራስ ላይ ማለት ነው። ምሰጣቸው ነገር አጣሁ። እውነቴ ነው። ከዛ ልጄ ሳይበለ ውሎ አደረ ማለት ነው። ትምህርት ቤት ሄደና ትምህርት ቤት ውስጥ ወደቀ። መቼም መረሰው ሲሄድ ብሪንዳ ምናምን ሰጡትና ራሱን አውቆ ሳመጣ አኪም ቤት ሰዎቹ ለመንኩት ማለት ነው። በጥቼው ሲል ሰው አኪም ቤት ወስጄ በቃ ነጻ አከመና፣ በቃ እባክህን እርዳኝ ነው ያልኩት። እግዚአብሔር ስጦ ያ አኪም ቤት ያሰውዬ ለምድሜ ስትሆና አክሞ ሲያሳይ ምግብ ምንም አይነት ባይታምን ውስጡ ምግብ እንደሌለ አክሞ ላ መድኃኒት መግዣ ነው ሰጥቶ ልጄን ያሳከምኩት። መቼ መረሰው ስለ ነገስ ታስቢ የሚያስፈራሽ ነገር ምንድነው? ለልጄ እፈራለሁ። ለዚ እኔ ብሞት ምንድነው የምትሆነው? ያ ነገር ያስፈራል። ከስራ ረገድ የምትሰሪ መስራት የምችይበት ነገር አለ። መነሻ ባገኝ እሷን ይዤ እንደ ፀሐይ ላይ እንዳትጎዳብኝ አሁን ትንሽ ፀሐይ ስናካቸው ተወንስ ለምጥል ነው ያ ነገር አትችልም። ፀሐይም ብርድም አትችልም። አሁን አንቺ ወጣ እስቲ ሌላ ሰው ሲይዛት ታስቸግራለች። አይ እንዴ ምታጣ ታስቸግር ቃይዞሻል አሁን እኛ እግዚአብሔር ቢፈቅድ 2019 ዓ.ም ምረት አንድ ምን አቋቁሞ ትልቅ የበጎ አድራጎት ተቋም አለ። እዛ ላይ እናቶች እንደዚህ አይነት ልጅ ያላቸው እናቶች መጥተው ከነ ልጆቻቸው የንግግር ቴራፒ የፊዚዮቴራፒ ዲዲያን ነገር ሰልጥ ነው። ቢዝነስ ደግሞ ቅድም እንዳልችው ለምሳሌ ባልትና ስራ ሊሆን ይችላል። ስልጠና ወስደው ከዛ መነሻ ገንዘብ ስራ የሚሰሩበት ገንዘብ ደግሞ ተሰጥቷቸው ወደ ቤታቸው ሲመለሱ ቢዝነሱንም እየሰሩ ቴራፒውንም ደግሞ አሁን ልጆቻቸውን ራሳቸው እንዲያሰሩ ትልቅ የስልጠና ማዕከል እየከፈትን ነው። እዛ ላይ እንግዲህ ትመዘገቢያለሽ። በወረፋሽ መተሽ በመኪና ራሳችን እንወስድሻለን። አንድ ወር ቆይተሽ ትመለሻለሽ እና ለዘላቂው እንደዛ ነው። ተመልካቾቻችን፣ ይህንን ቪዲዮ የምታዩ ኢትዮጵያውያን ኤርትራውያን ወገኖቻችን በሙሉ እዚህ ጋር አካውንት አለ 1226655394 ሰላማዊት አወቀ ብላችሁ የ50 ብር ቻሌንጅ ነው፣ ተቀላቀሉ። አነሰ በዛ ሳትሉ አካውንት ሁላችሁም

እኔ ምንም ብሆን አይቆጨኝም። ከዛ በኋላ ሁላችሁም የኢትዮጵያ ሕዝብ እችን ልጅ ነ አንድ ነገር ቢሆን ልጄ ነገር ላደረጋችሁ ልን ጓደኛዎች እስከ ዛሬ አራት ዓመት አምስት ዓመት ለረዳችሁኝ እድሜ ይስጥልኝ። ይሄ ቪዲዮ ሲለቀቅ ስልክ ቁጥርሽን ንገሪ ይህንን ያዩ ሰዎች እንዲደውሉልሽ። 947947993118181 34 ሺህ ብር ተሳክቷል። እናንተ ግን እየደወላችሁ አይዞች በሏት፣ አግዟት። ችግሩ ሰፊ ነው። እንወዳችኋል። አዲሱን የቲክቶክ ስልጠና ሰምታችኋል። አዲሱን የቲክቶክ አልጎሪዝምና ፊቸሮችን ጨምሮ እንዲሁም 500 ተማሪዎችን በአካል የምትተዋወቁበት እኔም በአካል ተገኝቼ ስልጠናውን ስለምሰጥ ድንቅ ጊዜ አብረን የምናሳልፍበት ቆንጆ ፓኬጅ ነው። በተለይ የማትሪክ ነጥብ ላልመጣላቸው ሰዎች ደግሞ በልዩ ቅናሽ ነው የመጣው። በ0973357777 ደውላችሁ ተመዝገቡ። በነገራችን ላይ ለተመዘገቡ ተማሪዎቻችን ሰርፕራይዝ አለን። በየሳምንቱ መቶ መቶ ተማሪዎችን እጣ ያወጣን ነጻ የትምህርት እድል እንሸልማለን ስለዚህ ቶሎ የተመዘገባችሁ ሰዎች ደጋግማችሁ ጣውስ ትገባላችሁ።